በስማ ወወልድ መንፈስ ቅዱስ አዱ አምላክ። ስንክሳር ዘወርሃ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 27 በዚች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄጥስ ገዳም ለነበሩ መለኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። ይህም የከበረ አባት በግብፅ ደቡብ መኑፍ ከሚባል አውራጃ ለስሩይ አውራጃ ሳሱይር ከሚባል አውራጃ መንደር ከሚኖሩ ሰዎች ወገን ነው። ወላጆቹም ደጎች እውነተኞች ነበሩ። አባቱ አብርሃም እናቱም ሳራ ይባላሉ። እናቱም እንደ ኤልሳቤጥና እንደ ሳራ በእግዚአብሔር ትእዛዝ ጸንታ የምትኖር ናት። አባቱም በፈሪሃ እግዚአብሔር ሁኖ ንጽሕናውንና ቅድስናውን ጠብቆ ሁል ጊዜ ቤተ ክርስቲያን በማገልገል ጸንቶ ይኖራል። እግዚአብሔርን በላያቸው በረከቱ አሳድሮ በሥራቸው ሁሉ ከፍ ከፍ አደረጋቸው። ለድዎችም የሚመጸውቱ ለሰው ሁሉ የሚራሩ ናቸው። በጾም በጸሎትም ተወስነው እንዲህ ባለ ገድል ሲኖሩ ግን ልጅ አልነበራቸውም። ለአብርሃምም በሌሪት ራእይ ከእግዚአብሔር ዘንድ በልጅ አምሳል ተገለጠለት በዓለም ሁሉ የሚታወቅ ብዙ መንፈሳውያን ልጆችን የሚወልድ ልጅን ይሰጠው ዘንድ እግዚአብሔር አለው ብሎ አስረዳው። ከዚህ በኋላ ይህን የከበረ ልጅ መቃሪዎስን እግዚአብሔር ሰጠው። ትርጓሜውን ብፁ ማለት ነው። በላዩም የእግዚአብሔር ጸጋ አደረበት። ለወላጆቹም ይታዘዝና ያገለግል ነበር። ሊያጋቡትም አሰብ፣ እርሱ ግን አይሻም ነበር። ፈቃዳቸውን ይፈጽም ዘንድ ግድ ብለው አጋቡት። ወደ ሙሽራይቱም በገባ ጊዜ ራሱን እንደታመመ ሰው አደረገ። እንዲም ሆኖ ብዙ ቀን ኖረ። ከዚያም በኋላ አባቱን ተወኝ ወደ ገዳም ሊል ከበሽታ ጥቂት ጤና ባገኘ አለው። እግዚአብሔር የሚወደው ሥራ ይመራው ዘንድ ሁልጊዜ በጾምና በጸሎት ሆኖ ይለምነው ነበር። ከዚህ በኋላ ወደ አስቄጥስ በረሃ ሄደ። ከበረሃውም በገባ ጊዜ ራይን አየ። ስድስት ክንፍ ያለው ኪሩብ እጅና እግሩን ይዞ ወደ ተራራ ላይ እንዳወጣውን እንደሚያወጣውና የአስቄጥስን በረሃ መስራቋን ምዕራቧን፣ የዚያችን በረሃ አራት ማዕዘኗን ተሰይቶ እነሆ ይችን በረሃ መድላዋን ላንተና ለልጆች ርስት አድርጎ እግዚአብሔር ሰጠሃል፣ አለው። ከበረሃውም በተመለሰ ጊዜ ያች ብላቴና ታማ አገኛት። ጥቂት ቆይታ ወዲያው በድንግልናዋ እንዳለፈች አረፈች። የክብር ባለቤት እግዚአብሔርንም አመሰገነው። ከጥቂት ቀኖች በኋላ እናት አባቱ አረፉ። የተውለትንም ገንዘብ በሙሉ ነዶችና ለጦም አዳሪዎች ሰጠ። የሳሱ ሲር ሰዎች ግን እውነተኛነቱንና ቅድስናውን አይተው ቅስና አሾሙ። ከከተማውም ውጭ ቤት ሰሩለት። ስጋውና ደሞን ይከበሩ ዘንድ ወደ እርሱ ይሄዱ ነበር። በዚያች ሀገርም አንዲት ድንግል ብላቴና ነበረች። ከአንድ ጎልማሳ ጋርም አመንዝራ ጸነተች። ጎልማሳውም አባትሽ ድንግልናሽን ማን አጠፋው ብሎ ሲጠይቀሽ መቃርስ የሚባለው ባህታዊ ቄስ እርሱ ስለደፈረኝ ነው በይ ብሎ መከራ ጽንሷንም በታወቀ ጊዜ ጽንሷን በታወቀ ጊዜ አባቷ ይህን አሳፋሪ ስራ በአንቺ ላይ እየሰራብሽ ማን ነው ብሎ ጠየቃት። እርሷም በአንዲት ቀን መቃርስ ወደሚባለው ቄስ ሄጄ ሳለሁ በኃይል ይዞኝ ከእኔ ጋር ተኛ። ስለዚህ ከእርሱ ጸነስኩ ብላ መለሰችለት። ወላጆቿና ቤተሰቦቿን በሰሙ ጊዜ እጅግ ተቆጡ። ከብዙ ሰዎችም ጋራ ወደ ቅዱስ መርቃስ ሄደው ይዘው ከበዓቱ አወጡት። እርሱ ግን ምን እንደሆነ አላወቀም። ለመሞትም እስቲቃረብም አጽንተው ደበደቡት። እርሱም ኃጢአቴ ምንድናት? እናንተ ያለ ረራየት ደበድቡኝ ያላችሁና እያለ ይጠይቃቸው ነበር። ከዚህ በኋላም በፍህም የጠቆሩ ገሎችን በአንገቱ ላይ በገመድ አንጠልጥለው ወዲያና ወዲህ እየጎተቱት የልጃችንን ድንግልና ያጠፋ ይህ ነው እያሉ እንደ እብድ በላዩ ይጮውበት ጀመረ። በዚያን ጊዜ መላእክት እንደ ሰው ተገልጠው የሚያሰቃዩትን ሰዎች ይህ ተጋዳ ላይ ምን አደረገ? አሏቸው። እነርሱም በልጃቸው ላይ የሀፍረትን ስራ እንደሰራ አድርገው መለሱ ነገሯቸው። እነዚያ መላእክትም ይህ ነገር ሐሰት ነው እኛ ይህን ሰው ከታናሽነቱ ጀምሮ እስከዚች ቀን እናውቀዋለን። እነርሱ የተመረጠ ጻድቅ ሰው ነውና አሏቸው። የታሰረበትንም ፈተው ከላይ ገሎችን ጣሉ። እነዚያ ክፎች ግን ሰዋስ እስከሚሰጠን ድረስ አንለቀውም። ባሎጀ ስራውን የሚሸጥለት አንድ ሰው መጣ። ለልጅቷም በየጊዜው ምግባን ሊሰጣት ዋስ ሆነው። ከዚያ በኋላ አሰናበተው፣ ወደ በዓቱ ተመልሶ ገባ። በዚያችም ቀን ጀምሮ ከዚያችም ቀን ጀምሮ ራሱን በራሱ መቃርስ ሆይ እንግዲህ ባለሚስትና ባለልጅ ሆነሃል፣ ሌሊትና ቀን መስራት ይገባሃል እያለ ያችን ሐሰተኛ ልጅ የምትወልድበትን ጊዜ እስኪደርስ ድረስ እንቅቦችን፣ ቅርጫቶችን እየሰራ ለዚያ ወዳጅ ስለሆነውና ለሚያገለግለው ወንድም ይሰጠውና ያም ሰው እየሸጠ ለነዚያች ያሰተኛ ልጅ እየሰጠ ኖረ። የምትወልድበት ቀን ሲደርስ እጅግ አስጨነቃት። በታላቅ ስቃይም ውስጥ አራት ቀኖች ያህል ኖረች፣ ለሞትም ተቃረበች። እናቷም ከአንቺ የሆነው ምንድን ነው? የተሰራ ሥራ አለና ንገሪኝ አለቻት። እርሷን በእግዚአብሔር አገልጋይ ላይ ዋሽቻለሁና ያመነዘርኩት ከገሌ ጎልማሳ ጋር ሲሆን በእውነት ሞት ይገባኛል አለቻት። አባትና እናቷን በሰሙ ጊዜ ደንግጠው እጅግ አዘኑ። የአገር ሰዎችም ሁሉም ተሰበሰቡ። በእርሱ ላይ የሰሩትን በደር ይቅር ይላቸው ዘንድ ወደ ቅዱስ መቃርስ ሄደው ለመኑት። ያን ጊዜ በበረሃ ያየውን ያንን ራእይ አስታውሶ ይቅር አላቸው። ቅዱስም ስጋውና ደሞን አቀበላቸው። ክንፉ ስድስት የሆነ ኪሩብ ደግሞ ተገለጠለት። ትርጓሚውም የልብ ሚዛን ወደ ተባለ ወደ አስቄጥስ ገዳም እጁን ይዞ መርቶ አደረሰው። ቅዱስ መቃርስም ያንን ኪሩብ ጌታዬ ሆይ በውስጡ የምኖርበትን ቦታ ወሰንልኝ አለው። ያ ኪሩብም አልወስንልህም የእግዚአብሔርንም ትዕዛዝ አትተላለፍንሆ። ይህ ገዳም ሁለመናው ላንተ ተሰጥቷልና ወደ ፈለክበት ሂደት ተቀመጥ ብሎ መለሰለት። ቅዱስ መቃርስም የቅዱሳን ሮማውያን የመክሲሞስ እና የዱማቲዮስ ቦታ ወደሆነው ሆነው ከውስጠኛው በረሃ ገብቶ ኖረ። እነሱ ወደ እርሱ በመጡ ጊዜ ከእርሱ አቅራቢያ ኖረዋልና፣ ከረፍታቸው በኋላ ግን ሄዶ በዚያ ቦታ እንዲኖር የእግዚአብሔር መልአክ አዘዘ። ይኸውም ዛሬ የእርሱ ገዳም የሆነ የመላኩ ይህ ገዳም በልጆች በመክሲሞስና በደማቴዎስ በስማቸው ይጠራል ስለአለው እስከዚች ቀን ድረ እስከዚች ቀን ደብር ብርስም ተብሎ ይጠራል። ትርጓሜውም የሮም ገዳም ማለት ነው። የከበረ አባ መቃር ስም ታናሽ በአትሰራ! በውስጧም ሆኖ ሳይሆን ያለ ማቋረጥ በጾም፣ በጸሎት፣ በስግደት በመትጋት ታላቅ ተጋድሎን ተጋደለ። ሰይጣንም ሰይጣናትንም ሰይጣናትም ተገልጠው የሚመጡበትና በቀንም በሌሊትም በግልጥ የሚዋጉት ሆኑ። በጾምና በጸሎት ሲጋደል ሰይጣናት እየተዋጉት ረፍትን ስለአላገኘ በልቡ አሰብ። በዓለም ውስጥ ሳለው የቅዱስ አባ እንጦኒዎስን ዜና ሰምቻለሁ። የምንኩስና አንድ ስርዓት ያስተምረኝና ይመራይ ዘንድ ተነስቸው ደርሱ ሊሄዱ የረከሱ የሰይጣናት የመከሩትን ምክራቸውን ገለብጥ ዘንድ እርሱ ዕውቀትና ማስተዋልን ይሰጠኛል አለ። ያን ጊዜም ተነስቶ ጸሎት አድርጎ ወደ አረጋዊ አባንጦንስ ዘንድ እስከሚደርስ ወደ ምስራቅ አቅጣጫ ተጓዘ። አባንጦንስም ከሩቅ ባየው ጊዜ እንሆ ተንኮል የሽንገላ የሌለበት እስራኤላዊ አለው በታላቅ ደስታ ተቀብሎ፣ ሳሙ አባት ለልጁ እንደሚገለጥ ሀሳቡን ሁሉ ገለጠለት። ይህ አረጋዊ አባ እንጦን ስም የመቃርስን ራሱን ስሞ ልጅ ወይ በዮናኒ ቋንቋ እንደ ስምህ ትርጓሜ እንደ ስምህ ትርጓሜ አንተ ብፁ ትባላለህ። ስራህንና ወደ እኔ የመጣ መምጣትህን ፈጣሪ እግዚአብሔር ገልጦልኛልና ስለዚህ መምጣትህን የምጠባበቅ ሆንኳ አለው። ከዚህ በኋላ ለአባ መቃርስ የከበረች የምንኩስናን ስርዓት ሁሉ አስተማረው። በመስራቱ በሚገባ መሰረቱ በሚገባ በብዙ ነገር ማጸናው። ሰይጣናት የሚዋጉት መሆናቸውን እነሱ በስውር በፊቱ ጦር እንዲሁም ጥፋት በሆኑ ስራዎች ሁሉ ይዋጉ ዘንድ አላቸው። አንተ ፍጹም ልትሆን አንተም እስከ ሞት ድረስ ታገስ። አሁንም እግዚአብሔር ወደ ወሰነልህ ቦታ ሄደህ ስራህን እየሰራ በውስጡ ታገስ ብሎ ገለጠለት። ከአባ አንጦኒዎስ ዘንድ የምልኩስና ስርዓት እየተማረ ጥቂት ቀኖች ከኖረ በኋላ ከተባረከ ኤጲስቆጶስ ከአባ ሰራባዮን ጋር በተማራቸው ሕያዋን በሚያደርጉ ትምህርቶችና ስርዓቶች ፈጽሞ ደስ እያሉ ወደ ቦታው ተመለሰ። አባ መቃርስም በአባቴ በአባ አንጦኒዎስ ዘንድ በነበርኩባቸው ቀኖች ሲተኛ ከቶ አላየሁትም አለ። አባ መቃርስም በምልኩስና ስርዓት ተጠምዶ እየተጋደለ ብዙ ቀን ኖረ። ያ ኪሩብን በግልጽ ይጎበኘው ነበረ። በአንድ ቀንም እንዲህ የሚለውን ቃል ከሰማይ ሰማ። ቃልንና ትእዛዜን ሰምተ ወደዚህ መጠ በዚህ ቦታ ውስጥ ስለ ኖርክ እነሆ ቁጥር የሌላቸውን የብዙ ብዙ ወገኖችን ከነገዶች ከሀገሮች በቋንቋ ከተለያዩ ሕዝቦች እሰበስባለሁ። እነርሱም በዚህ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናሉ። በበጎ ስራቸውና ትሩፋታቸው ደስ ያሰኙኛል። አንተም ተቀበላቸው፣ እውነተኛ የድህነት መንገድም ምራቸው። ይህንንም ቃል በሰማ ጊዜ ተበረታ አታድርጉም ጸና በሬትም በጸሎትም ጊዜ ቁሞ ሳለ የክብር ባለቤት ጌታችን ጆሮውን ከፍቶለት ሰይጣናትን ሲመክሩ ሰማቸው። እንዲህም አሉ ይህን ሰው በዚህ ጊዜ በረሃ እንዲኖር እንዳይኖር እንዲኖር ብንተወው የብዙ ብዙ ወገኖችን ይመራቸዋል። እነርሱም በዚህ በረሃ ውስጥ ነዋሪዎች ሆነው የሰማያውያን ሀገር ያደርጉታል። እነርሱ ለዘላለም ጸንቶ በሚኖር ሕይወት ይተማመናሉና እኛንም በሚቀጣ ጸሎታቸው ቀጥተው አሰቃይተው ያሳድዱናል። ከዚህ ቦታ ልናሳድደው እስኪ እንችል እንደሆነ፣ ኑ ዛሬ በእርሱ ላይ እንሰብሰብ ሲሉ ሰማቸው። አባ መቀርስም ይህን በሰማ ጊዜ ልቡ ጸና፣ በሰይጣናት ላይም ተበረታታ። የሰይጣናት ምክራቸውን እስከሚሰማ ጆሮን የከፈተለት እግዚአብሔርን አመሰገነ፣ ድካማቸውንም አወቀ። ከዚህ በኋላ ይዋጉ ዘንድ ሰይጣናት በእርሱ ላይ ተሰበሰቡ። በደጁም እሳት እያነደዱ ከእሳት እያነሱ ወደ በዓቱ ይጨምሩ ጀመር እናችም ምሳት ግን በጸሎቱ የምጠፋው ሆነች። ከዚህ በኋላ እንስሳዊ በሆነ ስራ በፈትው ጦር ተዋጉት። በዚህም ታገሰ። ትካዜን፣ አለማዊ ክብር መውደድን፣ ትንቢትን መመካትን፣ ታካችነትን፣ ስድብን፣ ሃይማኖት ማጣትን፣ ከእግዚአብሔር ዘንድ ተስፋ መቁረጥን በልቡ አሳደሩበት። ከዚህ በኋላ በሚበዛ ተዋጉት። የከበረ አባ አንጦኒዎስ እንደነገረው በእልህም አጥፊዎች በሆኑ ስራዎች ሰይጣናት እየተዋጉት ለረዥም ጊዜ ከኖረ በኋላ ዳግመኛ ወደ አባት አንጦኒዎስ ገና ከሩቅ ሳለ ለደቀ መዛሙርቱ በልብ ሽንገላ በእውነት የሌለበት እስራኤላዊ ነው። ልጆች፣ ይህ የከበረ ሰው ታዩታላችሁን? እርሱ ለብዙ ወገኖቹ የቀና የጽድቅ በትርና የረጅም ዓላማ ይሆን ዘንድ አለው እና ከአሸናፊ እግዚአብሔር አፍ የተገኘ ጣፋጭ ፍሬም ይሆናልና አለ። ወደ ቅዱስ አባ አንጦኒዎስም በቀረበ ጊዜ በምድር ላይ ሰገደለት። በፍጥነትም ቀና አድርጎ ሳመው። ፊቱ እንደ በሽተኛ ፊት ፊት ተለውጦ አይቶታልና፣ ይኸውም ሰይጣናት አብስተው ስለተዋጉት ነው። ከዚያም ጸሎት አድርገው በአንድነት ተቀመጡ። አባት እንጦንዮስ ደስታ በተመላ ቃል ልጄ መቃርስ በደህና አለህን? አለ። ቅዱስ መቃርስም እነሆ ከኔ የሆነውን ሁሉ እግዚአብሔር ቀድሞ ገብጦልሃል ብሎ መለሰለት። እርሱም ያን ጊዜ አስተማረው አጽናናውም። እንዲህም ብሎ መከረው፣ መንፈሳዊ ጥበብን ለሚሹ ብዙ ለብዙ ወገኖች የመምህራን እንድንሆን የጩም ምንኩስና ናት። ከጠላታችን በላያችን የሚመጣብንን መከራ ሁሉ ልንታገስ ለእኛ የሚገባ ነው። ልጄ መቃርስ ሆይ ውሃ ለመቅዳት ስትሄድ እግዚአብሔር የነገርህን ያንን ቃል አስብ አለው። ቅዱስ መቃርስም ሰምቶ እጅግ አደነቀ። የተሰወሩ ስራዎቹ ለከበረ አባት እንጦንስ እየተገለጡለት እንደሆኑ አወቀ። በእርሱ ዘንድም እየተማረና በረከትንም እየተቀበለ ብዙ ቀኖች ኖረ። ከዚያም የከበረች አስኬማን ያለብሰው ዘንድ ፈለግ አባ አንጦኒዎስን በላዩ ጸለ እርሷን አስኬማይቱን አለበሰውት። ስለዚህም የከበረ አንጦኒዎስ አባት ተባለ። ዳግመኛም ወደዚህ ወደ እኔ መምጣትን ቸላ ተበለ እኔ ከጥቂት ቀን በኋላ ቀኖች በኋላ ወደ እግዚአብሔር እሄዳለውና አለው። አባ መቃርስም ይሄን ነገር በሰማ ጊዜ ተነስቶ ሰገደ። ለመነሳዊ በረከትን ይቀበል ዘንድ ከእርሱ ዘንድ እንዲኖር ለመኖር ወርሱም ተቀመጣ አለውና ተቀመጠ። ዳግመኛም አባ አንቶኒዮስ ከጥቂት ቀኖች በኋላ ሰይጣናት በእኔ ላይ እንዳደረጉት በግልጥ ከተዋጉ በኋላ ከዚህ ከክፉ አሳብ ውጊያ እግዚአብሔር ያሳፍረ ያሳርፋልና በርትተህ ታገስ እስከ ዕድሜ ፍጻሜ ካንተ ጋራ ሆኖ እንዲረዳህ እግዚአብሔር ያደረገውን ጠባቂህን መላክ እንዲታ እንዳታሳዝነው ጠብቃለሁ። ከዚህ በኋላ አባ ለአባ መቃርስ በትሉን ሰጠው። በመንፈሳዊ ሰላምታ ተሰናብቶ ታረፈ። ስጋውን ማንም በማያውቀው ጽጉር ቦታ ቀበረው። የከበረ አባ መቃርስም ወደ ቦታው ተመልሶ በአስቄጥስ ገዳም ተቀመጠ። ዜናውም በአራቱ ማዕዘን ተሰማ። እግዚአብሔርም በእጆቹ አስደናቂዎች ታምራትን አደረገ። ከነርሱም አንዱ የአንጾኪያ ንጉስ ርኩስ መንፈስ ያደረባትን ልጁን ወደ እርሱ ላካት። እርሷን በጎልማሳ አምሳል ሁና ወደ እርሱም መጣች። እርሱም አወቃድኖ ወደ አባትና እናቷ ሰደድ ነርሱም እርሱም ብዙ ወርቅና ብር በላከለ ጊዜ ምንም ምን አልቀበልም። ሁለተኛ አለው። ሁለተኛውም አውሲም በሚባል ሀገር አንድ መነኮስ ነበር። ስቶ ትንሣኤ ሞታን የለም አለ ብዙዎቹ ሰዎችንም ብዙዎች ሰዎችንም አሳታቸው። አውሲም ኤጵስቆጶስም ወደ አባ መቃር ሲሄዶ የእርሱን ሕዝቦች እንዳሳታቸው ነገረው። እንዲረዳውም አብሶ ለመነው። አባ መቃርስም ተነስቶ ከዚያ ኤጵስቆጶስ ጋር ወደ ሀገረ አውሲም ደርሶ ያንን እርኩስ መንፈስ ያደረበትን ባይታዊ መነኮስ ተገናኘው። ስለ ትንሣኤ ሙታንም በተነጋገረው ጊዜ ያ ባይታዊ የሞተ ሰው ከመቃበር ካስነሳህልኝ እኔ ካላስነሳህልኝ እኔ አላምንም ብሎ መለሰለት። አባ መቃርስም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜም አንድ ምጉት ከሙታን ተለይቶ ተነሳ። ሰውየውም ከቀደሙ ከሃድያን ወገን ነው። ያ ባይታዊ ማምኖ ተመለሰ ተመለሰ። እንደ እርሱም የሰዓቱ ሁሉ ተመለሱ። ያ ከሙታን ተለይቶ የተነሳውም የክርስትና ጥምቀትን ያጠምቀው ዘንድ አባ መቃርስን ለመነው። እርሱም አጥምቆ የምንኩስና ልብስ አለበሰው። ሰባት ዓመትም ኑሮ አረፈ። ከዚህም በኋላ የከበረ አባ መቃርስ ተመልሶ ከእርሱ አስቀድሞ በዚያ በረሃ ውስጥ ሰው እንዳለ ያይ ዘንድ ወደ በረሃው ውስጥ ዘልቆ ገባ። ራቁታቸውን የሆኑ ሁለት ሰዎችን አይቶ ፈራ፣ የሰይጣን ምታት መስሎታልና፣ አለቦት አልቦት በቦሪቦን ብሎ ጸሌ፣ ይህም አቡነ ዘበሰማያት ማለት ነው። እነርሱም በስሙ ጠርተው መቃሪ ሆይ አትፍራ አሉት። እርሱም በበረሃ የሚኖሩ እንደሆ ቅዱሳን እንደሆኑ አውቆ ወደ እርሳቸው ቀርቦ እጅ ነሳቸው። እነሱም በዓለም ስላሉ ሰዎች ስለ ስራቸውን ጠየቁት። እርሱም በቸነቱ እግዚአብሔር በሁሉም ላይ አለ ብሎ መለሳቸው። እርሱም ደግሞ የክረምት ቅዝቃዜ ይቀዘቅዛቸው እንደሆነ የበጋውም ትኩሳት ያልባቸው እንደሆነ ጠየቃቸው። እነርሱም በዚህ በረሃ እግዚአብሔር አርባ ዓመት ጠብቆናልና የክረምት ቅዝቃዜ ሳይቀዘቅዘን የበጋ ትኩሳት ሳያልበን ኖርን ብለው መለሱለት። ደግሞ እንደናንተ መሆን እንዴት ይቻላሉ? አላቸው። እነርሱም ወደ በዓት ተመልሰ ስለ ኃጢአትህ አልቅስ አንተም እንደኛ ትሆናለህ አሉት። ከእነርሱም በረከትን ተቀብሎ ወደ ቦታው ተመለሰ። በእርሱ ዘንድ መነኮሳት በበዙ ጊዜ ጉድጓድ ቆፍረው መታጠቢያ ሰሩለት። የታጠ በወረደ ጊዜ ሊገድሉት ሰይጣናት በላዩ አፈረሱበት፣ መነኮሳትን መጥተው አወጡት። እግዚአብሔርም ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁል ጊዜ የሚጎበኘውን ኪሩብን ወደ እርሱ ላከ። እርሱም እኔ ወደ አንተ መጥቼ ወስድሃለሁና ተዘጋጃ ከዚያ በኋላ አባ አንጦኒዎስና የቅዱሳንን አንድነት ማይበር ሰማያውያን የሆኑ የመላእክትንም ሰራዊት በእግዚአብሔር እጅ ነፍሱን እስከሰጠ ድረስ ያይ ነበር። መላ የዕድሜው ዘመን 97 ሆነ። የቅዱስ መቃርስ ነፍስ ወደ ሰማይ ስታርግ እንዳየ በዚህ ነገር ደቀ መዝሙሩ አባ በሙሎዳ ምስክር ሆነ። ሰይጣናትን እንደ ስማቸው እየተከተሉ መቃሪ ሆይ አሸነፍከን፣ አሸነፍከን እያሉ ሲጮሁ፣ እስከ ዛሬ ገና ነኝ አላቸው። ወደ ገነትም ሲገባ መቃሪ ሆይ አሸነፍከን ብለው በታላቅ ድምፅ ጮሁ። የክብር ባለቤት ፈጣሪ ኢየሱስ ክርስቶስ ይመስገን፣ ስሙም ይባረከጃችሁ ያዳነኝ አላቸው አላቸው ብሎ መስክሯልና የስጋውን ፍልሰትም እንዲሆነ እርሱ በሕይወት ሳለ ስጋውን እንዳይሰውሩ ልጆቹን አዟቸው ነበር። የሀገሩ የሳሱሪም ሰዎች መጣው ለደቀ መዝሙር ለዮሐንስ ገንዘብ ሰጡ። ይህንን ስለ ገንዘቡ ፍቅር ይመክረውና ይገስጸው ነበር የነበረ ገንዘብ ከመውደድ ተጠበቅ የሚለው ነው። እርሱም መርቶ የቅዱስ አባ መቃርስን ስጋ አሳያቸው። ወደ ሀገራቸውን ሳይሱር ወሰዱት እስከ አረብ መንግስት መቶ ስልሳ ዘመን በዚያ ኖረ። ደቀ መዝሙር ዮሐንስ ግን ገንዘብ ስለመውደዱ ዝ ንጉሥ ሆነ። ከዚህ በኋላ ልጆቹ መነኮሳት ወደ ሀገሩ ወደ ሳሱይር ሄዱ። የከበረ አባት የአባ መቃርስ ሥጋ እንዲወስዱ ፈለጉ። የአገር ሰዎችም ከመኮንኑ ጋር ተነስተው ከለከሏቸው። በዚያቸው ሌሊት ከአባ የከበረ አባ መቃሪ ለመኮንኑ ተገልጦ ተወኝ ከልጆች ጋር ሊሄድ አለ። መኮንኑም መነኮሳቱን ጠርቶ የአባታቸውን ሥጋ ተሸክመው ይወስዱ ዘንድ ፈቀደላቸው። በዚያን ጊዜም ተሸክመው አክብረው ወሰዱ። ብዙ ምስጋናም በመዘመርም እግዚአብሔርን እያመሰገኑ ነሐሴ 19 ቀን በቤተ ክርስቲያን ውስጣ አኖሩት ከእርሱም ታላቅ ድንቆች ታምራት ተገለጡ። አማላጅነቱ በጸሎቱ የምትገኝ በረከቱም ከሁላችን ጋራ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኖር። አርኬ ሰላም ለመቃሬዎስ ዘአብይ ዝክሩ ስማቀ በመሬቶ ለንጦኒዎስ በበትሩ እምናሃዱ አሃዱ እንበለይ አይጸሩ ሶበርየ ሶበሪው ደቂቁ ምግባራተ ጽድቅ ገብሩ መዳሎ አልባብ ተሰም እስከይወም ይግበሩ መድኃኔ ዓለም። ወበዛት ዕለት በዚህ ቀን የከለ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድነት በስጋ ተሰቀለ። ፈጣሪዋ በእንጨት መስቀል ላይ ተዘርግቶ ተሰቅሎ ባየችው ጊዜ ፀሐይ ጨለመች። እርሱም ከእመቤታችን ከቅድስት ድንግል ማርያም የነሳትን ለባዊት ነባቢት የሆነች ነፍሱን ከስጋው ለያ ተዋርያው ሐዋርያ ጴጥሮስ በስጋ ምውት ሲሆን በመለኮት ሕያው ነው እንዳለ፣ ነፍሱ ከመለኮት ሳትለይ ከስጋ ተለየች። በዚያ ጊዜ ስጋ ከመለኮት ሳትለይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍስ ከመለኮት ጋር አንድ ሆና እስረኞች ነፍሳትን ትፈታቸው ዘንድ ወደ ሲኦል ወረደች። እርሱ ከሰማያት በላይ ከፍ ከፍ ያለ ልዑለ ባህርይ ከአብ ከመንፈስ ቅዱስ ጋራ በጌትነት ዙፋኑ ተቀምጦ ያለ ለእርሱ ምስጋና የክብር ገንዘቡ የሆነ ራሱን ሰውቶ

ቄአ ነፍሳ ተዘውይጣ ንጉስ ሰማይት ገላውዲዮስ በዚህ ቀን የኢትዮጵያ ንጉስ ሰማይት ገላውዲዮስ አንገቱን የቆረጠበት ቀን ነው። ይህ ቅዱስም በተክሳስ በምክር በፈሪያ እግዚአብሔር አደገ። አባቱ ንጉስ ልብነ ድንግል ሃይማኖቱ የቀና ከነበርና በዘመኑም የእስላም ወገን የሆነ ስሙ ግራኝ የሚባል ተነስቶ አብያተ ክርስቲያናትን አጠፋ። የንጉስ ልብነ ድንግል ጋር ከንጉስ ልብነ ድንግል ጋር ጦርነት ገጠመ። ንጉሱም ወቅቶ መመለስ ቢሳነው አርበኞች ሰራዊትን እስከሚሰበስብ ከእርሱ ሸሸ። በስደትም እያለ በድንገት ታሞ ሞተ። ይህም አመፀኛ የኢትዮጵያን ሀገሮች እያጠፋ አስራ አምስት ዓመት ያህል ኖረ። ከኢትዮጵያም ህዝቦች የሚበዙትን ማርኮ ከቀናች ሃይማኖት አውጥቶ የእርሱ ሃይማኖት ተከታዮች አደረጋቸው። በመመካትም እንዲህ አለ፣ ሀገሮችን ሁሉ ግዛቶች ስለ አደረኳቸው ከእንግዲህ የሚቃወመኝ የለም አለ። ከዚህ በኋላ እግዚአብሔር ይህን ቅዱስ ገላውዲዮስን አስነሳ። ከግራኝ ተላላቅ መኳንንቶች ጋር ጦርነት ገጠማቸው። ድልም አደርጎ አሳደዳቸው። ግራኝም በሰማ ጊዜ ተቆጥቶ ከቱርክ አርበኞች ጋር ጋርና ከኃይላት ፈረሰኞች ጋር መቶ ንጉሱን ገጠመው። ጌታችንም ግራኝን በንጉሱ በንጉስ ገላውዲዎስ እጅ ጣለው፣ ገደለውም። ግራኝን በመፍራት የተበተኑ ሁሉ ከተማረኩበትም ሁሉ ተመለሱ። የፈረሱ አብያተ ክርስቲያናትም ተመልሰው ታነጹ። የክብር ባለቤት የሆነ የክርስቶስ ሃይማኖት ተቃናሽ። ከዚህ በኋላ ከእስላሞች ወገን አንዱ ከብዙ አርበኞች ሰራዊት ጋር መጣ። በመድኃኒታችን የስቅለት በዓል ከጥቂት ሰዎች ጋር ተቀምጦ ሳለ በድንገት ንጉሱን ተገናኙ። ሰዎችም የጦር መኮንኖች ሲሰበሰቡ ሰው ፈቀቅ እንበል አሉት። እርሱ ግን የክርስቲያኖችን መማረክ የአብያተ ክርስቲያናትን መፍረስ አላይም ብሎ እምቢ አለ። እንዲህም እያለ ወደ ውጊያው መካከል ገብቶ በርትቶ ሲዋጋ የኋላ ኋላ እስላሞች ሁሉም ከበቡት፣ ተረባረቡት፣ በጎራዴም ጨፈጨፉት፣ በብዙ ጦሮችም ወጉት፣ ከፈረሱም ጣሉት፣ የከበረች አንገቱንም ቆረጡት። ነፍሱንም በእግዚአብሔር እጅ ሰጠ። በረከቱን ከእኛ ጋራ ለዘላለሙትኑር አሜን። ሰላም ለዝክረ ስምህ ከመዝክረ ነቢያት ትሩፍ ዘተፀይፈ ቅድመ በርሰአቲ መጽሐፍ ገላውዴ ወሰማይት ፍመክበበ ሚመናን አይላፍ በሃምስ አም እምድረሞጥ ከበሰይፍ ምገጽ ከውይዘ ወተክዋሃብ። መጋቢት 27 ቀን የሚከበሩ ዓመታዊ ቅዱሳን ባላት ቅዱስ ዮሐንስ ፍቁረ እግዚእ፣ ቅዱሳት አንስት ከእግረ መስቀሉ ያልተለዩ 3500 ቅዱሳን ባልንጀሮች በጌታ ስቅለት ጊዜ ከሞት የተነሱ ቅዱሳን ዮሴፍና ኒቆዲሞስ ጌታን የገነዙት ታላቁ ቅዱስ መቃርስ የመነኮሳት አለቃ ማር ገላውዲዮስ ሰማይት የኢትዮጵያ ንጉሥ ቅዱስ ህፀ መስቀል ጌታችን ኢየሱስ ክርስቶስ የተሰቀለበት ታላቅ ዓመታዊ ክብረ በዓል። ወርሃዊ በዓላት አቡነ መባፀዮን ጻድቅ ቅዱስ ፊቅጦር ሰማይት ቅዱስ ያዕቆብ ዘግሙት ቅዱስ ቢፎሞን ቢፋሞን ጻድቅ ሰማይት የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋውን